ሁለቱ የዩክሬን ደጋፊዎች በተለያየ መንገድ ላይ ናቸው። የአውሮፓ ኅብረትና አሜሪካ አሜሪካ ሩሲያና ዩክሬን በአፋጣኝ የተኩስ አቁም ድርድር ይጀምራሉ ስትል በትራምፕ በኩል ትገልጻለች። የአውሮፓ ኅብረት ደግሞ በእንግሊዝ በኩል ማዕቀብን በሩሲያ ላይ ይጥላል። ይህ የሁለቱ የዩክሬን ደጋፊዎች የንጥጥሎች ጉዞ የዓመታቱን ጦርነት ለማስቆም አዳጋች አድርገዋል። ትራምፕ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር ሁለት ሰዓትን የዘለቀ የስልክ ውይይቶችን አድርጌ እጅግ መልካም ነገሮችን ተመልክቻለሁ ባሉ በአንድ ቀን ልዩነት የአውሮፓ ኅብረት በሩሲያ ላይ ማዕቀብን ጥሏል። የአውሮፓ ኅብረትና የእንግሊዝ መንግስት በሩሲያ ላይ አዲስ የጣሉት ማዕቀቦች ሩሲያ የተከለከለ ነዳጅንና ዘይትን በስውር መርከቦቿ እያንቀሳቀሰች በመሆኑ ሁለት መቶ መርከቦቿን አቀቢያለው ብሏል። ጦርነቱ ጅማሮን ካደረገበት ጊዜ አንስተው ለማዕቀብ ያልቦዘኑት የህብረቱ አባል ሀገራትና ህብረቱ ሩሲያ ላይ በአጠቃላይ ሦስት መቶ ሃምሳ መርከቦች ላይ ማዕቀቦችን ጥለዋል። የአውሮፓ ኅብረት የውጭ ጉዳይ ፖሊስ ኃላፊ ካጅ ካላስ ፑቲን ለሰላም ፍላጎት ከሌለው እናም ካስመሰለ ሌላ በርከት ያሉ ማዕቀቦችን ይጠብቁታል ሲሉ ዝተው፣ ሩሲያም በድርጊቷ ልክ አስከፊ ውጤቶችን ትመለከታለች ነው ያሉት። አዲሱ እርምጃ ሩሲያ ከተኩስ አቁም መዘግየቷ ጋር ባያያዝም ከሶስት ወራት በላይ የወሰደ ንግግር የተደረገበት እንደነበረም ተመላክቷል። የዩክሬን ባለስልጣናት አምስት መቶ የሚደርሱ ባለቤታቸው የማይታወቅ ስውር መርከቦችን ሩሲያ ገቢዋን ለማሳደግ ትጠቀማለች ሲሉ ይገሳሉ። እነዚህ ስውር መርከቦችም በባህር ላይ የተዘረጉ ኬብሎችን እየጎዱ ነውም ሲሉ ይወቅሳሉ። የፊንላንድ ፖሊስ ይህንን ማረጋገጫ ሲሰጥ ከፊንላንድ ወደ ኤስቶኒያ የሚሄዱ የኤሌክትሪክ ኃይል ጉዳቶችን እነዚሁ መርከቦች አድርሰዋል ሲል አስታውቋል። እናም የአውሮፓ ኅብረትና አባሎቹ ሩሲያ ላይ በዜጎቿ በድርጅቶቿ ላይ ስውር መርከቦችን እንዳሻቸው እንዲንቀሳቀሱ የሚያደርጉ ሀገራትንም ጭምር ማዕቀብ እንጥላለን ብለዋል። ብሪታንያ በክሬምሊን ላይ ጫና ለማሳደር በሚል መቶ የሚደርሱ መርከቦች ላይ ማዕቀብ እንጥላለች። የሀገሪቱ የውጭ ጉዳይ ቢሮም የመከላከያ የኃይል ኢንቨስትመንትና የመረጃ ጦርነት ላይ የተሰማሩና እናም የፋይናንስ ተቋማት ላይ ሩሲያ በዩክሬን ለምታካሄደው ጦርነት እንዳይውሉ ማዕቀባችን ይቀጥላልም፣ ብለዋል የብሪታንያ የውጭ ጉዳይ ጸሐፊ ዴቪድ ላሜ። ፑቲን ያለምንም ቅድመ ሁኔታ የተኩስ አቁሙን በተሟላ መልኩ በማድረግ የመጨረሻና ፍትሐዊ ሰላምን ማምጣት አለበትም፣ ብለዋል የአውሮፓ ህብረት በርካታ ማዕቀቦችን በሩሲያ ላይ ከጦርነቱ ማግስት ቢያዘንብም ከሁለት ሺ አራት መቶ በላይ ባለስልጣናት ላይ ማዕቀብን ቢጥልም፣ ድርጅቶቿም ቢታቀቡም ጦርነቱ አልቆ የአውሮፓ ህብረት አባል ሀገራት የውጭ ጉዳይ ሚኒስትሮች በብራሰልስ የሩሲያ ድርጅቶችና ባለሀብቶች ላይ ማዕቀብ እንዲጣል ወስነዋል። ይህ ታዲያ የሩሲያ ዩክሬን የስምምነት ሂደት ላይ ጥላ ያጠላል ተብሎ ተሰግተዋል።